በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛ እና የአማርኛ ትምህርቶችን ስለምታገኙ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ አስደናቂና እውቀት የሚያስገኝ በጣም ድንቅ የሆነ ቪዲዮ ይዤላችሁ መጥቻለሁ። ውድ ቤተሰቦቼ በዛሬው ቪዲዮ የምናየው ምንድን ነው ካላችሁ የተለያዩ አባባሎችን በአረፍተ ነገር መልክ እጅግ በጣም አስደናቂ በሆነ ሁኔታ ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ታዲያ እናንተም እነኝን አባባሎችን በማንበብ አረፍተ ነገር የመመስረት ጥበባችሁን ስለምታሳድጉና ከዛ በተጨማሪ ደግሞ ማንበብና መጻፍን በቀላሉ እንድትለማመዱ የሚረዳችሁ እጅግ በጣም አስደናቂ ቪዲዮ ስለሆነ እስከ መጨረሻው አብራችሁኝ እንድትሆኑ በትህትና ጠይቃችኋለሁኝ፣ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን ምክንያቱም ይህንን ቻናል ሳብስክራይብ አድርጎ የተከታተሉ እጅግ በጣም ብዙ ተማሪዎች ማንበብና መጻፍን ስለጀመሩ ወይም ስለቻሉ፣ እናንተ ይህንን ቪዲዮ ለመጀመሪያ ጊዜ የምታዩት ሳብስክራይብ እንድታደርጉና በየጊዜው የሚለቀቀው እጅግ አስደናቂ ቪዲዮ እንድትመለከቱትና የእውቀት ደረጃችሁን እንድታሳድጉ ራሳችሁን እንድታሻሽሉ ይሁን። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱንና እና ቪዲዮችን ቫይራል ሆኖ እንድታይ ሳፖርት እንድታደረጉን ወይም እንድታግዙን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛና የህሳብ የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተም በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ ደግሞ በጋራ ወይም በግሩፕ መማር የምትችሉ መሆኑን እና የእውቀት ደረጃችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን እጅግ በጣም ብዙ ተማሪዎችን ተቀብለን እያስተማርንና ብዙዎችን ደግሞ እንዲያውቁ እንዲያነቡ እንዲጽፉ ምክንያት መሆናችን ነው። ውድ ቤተሰቦቼ ስለዚህ እናንተም እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩ ይሁን። ታዲያ ይህንን እድል እንዴት መጠቀም ይችላለሁ? እናንተንስ እንዴት ማግኘት ይችላለሁ? እንዴት መማር ይችላለሁ? የሚለው የብዙ ተማሪዎች ጥያቄ ስለሆነ እኛን የምታገኙበትን ስልክ ቁጥር ከስር አስቀምጬላችኋለሁ። ውድ ቤተሰቦቼ ታዲያ በዚህ ስልክ በመደወል ከእኛ ጋር መገናኘት የምትችሉ መሆኑንና ትምህርታችሁን መቀጠል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮመንት በማድረግ እንድትጀምሩ ይሁን። ማንበብ የቻላችሁት ቀድማችሁ በማንበብ ከዛ በኋላ ቪዲዮን በማቆም እንደገና ትክክል እንደሆናችሁ እና እንዳልሆናችሁ ማረጋገጥ ትችላላችሁ። ማንበብ ያልቻላችሁት ደግሞ ከኔ ጋር እኩል እያነበብን ማንበብን መለማመድ እንችላለን ማለት ነው። ድ ቤተሰቦቼ በጣም አሪፍ። እዚህ ጋ የምታዩት አባባል ነው። ስለዚህ አባባል ደግሞ እንደ አረፍተ ነገር እንዴት ደግሞ አባባሎችን ማንበብ እንችላለን የሚለውን ሀሳብ በደንብ አሳያቸዋለሁ ማለት ነው። ከዚህ ቪዲዮ የምታገኙት ሁለቱ ነገር ምንድነው ካላችሁ፣ እንዴት ማንበብ እንደምትችሉ፣ ሁለተኛው ደግሞ እንዴት አረፍተ ነገር መስራት እንደምትችሉ የሚለውን ሀሳብ ትረዳላችሁ ማለት ነው። ድ ቤተሰቦቼ በጣም አሪፍ። አንደኛው ምን ይላል ለ ለማይገባው ለማይገባው ይላል። ለማይገባው ለማይገባው በጣም አሪፍ። እቺ ሁለት ፊደል ነች፣ ደግሞ ቀላል ነች። ሰው ሰው ሰው ይላል። ሳቅን ሳቅን ሳቅን ይላል። በጣም አሪፍ። እንጂ እንጂ። በጣም ቆንጆ ጉዳት ህን ጉዳትህን አታሳይ። አታሳይላል አታሳይላል። በጣም አሪፍ። አንድ ላይ እናንብብ። ለማይገባው ሰው ሳቅን እንጂ ጉዳትን አታሳይ። አያችሁት? አንድ ላይ ስናነብ የሆነ ደስ የሚል ወይም ትርጉም ያለውን ነገር ይሰጠናል ማለት ነው። ምክንያቱም የአረፍተ ነገር ዋና ጥቅሙ ምንድን ነው ካላችሁ ሀሳባችሁን በሙሉ ማስተላለፍ የምትችሉበት መንገድ ስለሆነ አረፍተ ነገር ያስባለው አንደኛው ነገር እሱ ነው ማለት ነው። ውድ ቤተሰቦቼ ቃላት ወይም ሀረጎች አንድ ላይ ተቀናጅቶ ሙሉ ሀሳባችንን ማስተላለፍ ከቻሉ ያንን አረፍተ ነገር እንላለን ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። ታዲያ የዚህኛው አረፍተ ነገር ወይም የዚህኛው አባባል ትርጉሙ ምንድን ነው ብላችሁ ከጠየቃችሁኝ፣ ለማይገባው ሰው ሳቅን እንጂ ጉዳትን አታሳይላል። ስለዚህ አንዳንድ ሰው አይረዳችሁም። ሙሉ ችግራችሁንም ነግራችሁ ሙሉ በቃ ያላችሁበትን ሁኔታ ነግራችሁት ያ ሰው ላይረዳችሁ ይችላል። አንዳንድ ሰው በእናንተ ጉዳት ነው የሚደሰተው ማለት ነው። ስለዚህ ለሁሉም ሰው እንደተጎዳችሁ ማሳየት የለባችሁ ማለት ነው ውድ ቤተሰቦቼ። ለዛ ነው ለአንዳንድ ሰው እየተጎዳችሁ እንኳን ቢሆን እየሳቃችሁ ብታልፉ የተሻለ ነው ማለት ነው ውድ ቤተሰቦቼ። ምክንያቱም አይረዳችሁም ወይም በእናንተ ጉዳት ስለሚደሰት ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሁለተኛው እናመራለን። ምን ይላል ሁለተኛው? አለማወቅን አለማወቅን አለማወቅን ረዘም ይላል ትንሽ አለማወቅን አለማወቅን የመሰለ የመሰለ ትልቁ ትልቁ ይላል። በጣም አሪፍ የሶስት ፊደል ነው። ጠላት ጠላት ይሄኛው ደግሞ ለሰው ለሰው የለም የለም ይላል እስኪ አንድ ላይ አብረን እናንብብ አለማወቅን የመሰለ ትልቁ ጠላት ለሰው የለም በጣም አሪፍ ይህ ማለት ምን ማለት ነው ካላችሁ ለምሳሌ አብዛኛው ሰው ባለማወቁ ምክንያት የሆነ ነገር ይቀረዋል ወይም ከዛ ከሆነ ነገር ለምሳሌ ይህ ማለት ምን ማለት ነው ካላችሁ አለማወቅ በጣም ትልቅ ጠላታችን ነው። ምክንያቱም ለመሰላችሁ አንድን ነገር በቀላሉ ማድረግ እየቻላችሁ ባለማወቃችሁ ምክንያት ለዛ ነገር ብዙ ዋጋ ልትከፍሉ ትችላላችሁ ማለት ነው። ለምሳሌ አንድ ምሳሌ ቢሰጣችሁ በትንሽ ነገር የሚስተካከለው ለምሳሌ ስልካችን ቢበላሽ በትንሽ ነገር ማስተካከል እንችላለን። ነገር ግን ከአለማወቃችን የተነሳ ብዙ ብር አውጥተን ልናስተካክለው እንችላለን ማለት ነው። ስለዚህ አለማወቅ ትልቁ ጠላታችን ነው ማለት ነው ውድ ቤተሰቦቼ። ስለዚህ ለማወቅ ደግሞ ዋጋ መክፈል አለብን ማለት ነው ውድ ቤተሰቦቼ። በጣም አሪፍ፣ ወደ ሶስተኛው እናመራለን። ምን ይላል? ቃል ቃል ይላል። ሁለት ፊደል ነች። ቃል ይላል ሁላችሁም ታነባላችሁ። ቃል ሲጠፋ ሲጠፋ ይላል በጣም አሪፍ እ ም ባም እንባም ጸሎት ጸሎት፣ ይሆናል አንድ ላይ እስኪ አብረን እናንብብ። ቃል ሲጠፋ እንባም ጸሎት ይሆናል ይላል። በጣም አሪፍ። እንደዚህ እያደረጋችሁ ማንበብ ትችላላችሁ ማለት ነው። ለምሳሌ አንዳንድ ጊዜ ስሜታችሁን የምትገልጡበት ቃል ላታገኙ ትችላላችሁ። ያኔ ብታለቅሱ እንኳን እንደ ጸሎት ነው የሚሆንላችሁ ማለት ነው። ዲ ቤተሰቦቼ በጣም አሪፍ። አራተኛው ጋር እንሂድ፣ ምን ይላል? እርቆ እርቆ እርቆ ይላል። በጣም አሪፍ። በመሄድ በመሄድ። በጣም አሪፍ። መልክ መልክ እንጂ እንጂ። በጣም ቆንጆ ተ ግባር ተግባር አይረሳም አይረሳም፣ ይላል። እስኪ አንድ ላይ አብረና እንብብ፣ ርቆ በመሄድ መልክ እንጂ ተግባር አይረሳም። ምን ማለት ነው ይህ ካላችሁ፣ በጣም በአጭሩ ስገልጥላችሁ፣ ምን ይላል ለምሳሌ፣ አንዳንድ ጊዜ አንድ ሰው ሊሄድ ይችላል ርቋችሁ፣ ያንን ሰው መልክ ልትረሱ ትችላላችሁ። እንሳምሃው ወይም በተወሰነ መልክ ያንን ሰው መልክ ልትረሱ ትችላላችሁ፣ ነገር ግን ከእሱ ጋር ያሳለፋችሁት ትዝታ ወይም እያንዳንዱ እሱ የሚያደርገው ተግባር ከአእምሯችሁ አይጠፋም ማለት ነው። ለዛ ነው ርቆ በመሄድ መልክ እንጂ ተግባር አይረሳም። በጣም ቆንጆ። ወደ አምስተኛው እንሄዳለን። አምስተኛው ምን ይላል ካላችሁ፣ እስኪ አብረን እናንብብ ሰዎች ና ሰዎችና፣ በጣም አሪፍ ሰዎችና ይላል። ይሄኛው ደግሞ ሁለት ፊደል ነው። ጊዜ ጊዜ ጊዜ፣ ከመጽሐፍ ከመጽሐፍ ይላል። በጣም አሪፍ በላይ በላይ በላይ ይላል። በጣም ቆንጆ ያስተምሩሃል ያስተምሩሃል ይላል። እስኪ አንድ ላይ አብረን እናንብብ፣ ሙሉ ሀሳቡን ለማግኘት ወይም ምን ለማለት እንደፈለገ ለመረዳት ማለት ነው። እንዲህ ቤተሰቦቼ፣ በጣም አሪፍ ሰዎችና ጊዜ ከመጽሐፍ በላይ ያስተምሩሃል ይላል። ምን ማለት ነው? ይህ ካላችሁ ለምሳሌ አብዛኛው ሰው የሚማረው ከትምህርት ቤት ሳይሆን ከህይወት ነው። ህይወት እጅግ በጣም ድንቅ የሆነ አስተማሪ ነው። ምክንያቱም የተለያዩ ነገሮችን ትዕግስትን ለምሳሌ የምትማሩት ከህይወት ነው። መከራን እንዴት ማለፍ እንዳለባችሁ የምትማሩት ከህይወት ነው። አንዳንድ ነገሮችን እንዴት ቻለንጆችን አልፋችሁ ወደ ስኬታችሁ መግባት እንዳለባችሁ የምትማሩት ከህይወት ነው። ጥንካሬን የምትማሩት ከህይወት ነው። ስለዚህ ሰዎችና ጊዜ ደግሞ እሱን ያስተምራል። በህይወታችን ውስጥ በተለያዩ ጊዜ ለምሳሌ ከባዱ ጊዜ እንዴት ጠንካራ መሆን እንዳለባችሁ ያስተምራችኋል። ስለዚህ ያ መጥፎ ሰው ወደ ህይወታችሁ መጥቶ እናንተን ጎድቷችሁ ከሄደ እንኳን ሌላ ለሚቀጥለው ሰው ቢያንስ እንድትጠነቀቁ ትማራላችሁ ማለት ነው። ስለዚህ ሁሉም ሰው ወደ እኛ የሚመጣው የሆነ ለሰን ወይም የሆነ ትምህርት ለመስጠት ነው የሚመጣው እና ስለዚህ በመጡብን ሰዎች ደስተኞች መሆን አለብን እንጂ በዛ ስቃይ ወይም እነርሱ በጎዱን ጉዳት ውስጥ ራሳችንን መደበቅ የለብንም። ከዛ ይልቅ ግን መማር አለብን። በጣም አሪፍ። ወደ ስድስተኛው እናመራለን። እዚህ ጋር የምታዩት የመንገዱ የመንገዱ የመንገዱ ይላል። በጣም አሪፍ ት ክ ክ ለኝነት አያችሁ፣ ትክክለኝነት ይላል። ለጀማሪዎች ለማንበብ ሊያስቸግራችሁ ይችላል። ስለዚህ አንድ ላይ እስኪ ከኔ ጋር እናነባለን ትክክ ለኝነት ትክክለኝነት ይላል። በጣም አሪፍ በተጓዥ በተጓዥ ብዛት ብዛት አይለካም አይለካም ይላል። እስኪ አንድ ላይ አብረና አንብብ የመንገዱ ትክክለኝነት በተጓዥ ብዛት አይለካም። ይህ ማለት ምን ማለት ነው ካላችሁ ለምሳሌ ብዙ ሰው ትክክል ባልሆነ መንገድ ሊጓዙ ይችላሉ። ነገር ግን እናንተ በትክክለኛው ትራክ ላይ ወይም በትክክለኛው መንገድ ላይ ከሆናችሁ ራሳችሁ ትክክል እንደሆናችሁ ማወቅ አለባችሁ። ስለዚህ የመንገዱ ትክክለኝነት ደግሞ የሚታወቀው ብዙ ሰው በዛ መንገድ ስለሄደ ብቻ ሳይሆን ትክክለኛ የሚሆነው ትክክለኛ መንገድ ከሆነ ብቻ ነው ማለት ነው ውድ ቤተሰቦቼ። ስለዚህ የመንገዱ ትክክለኛነት በተጓዥ ብዛት አይለካም ብላችሁ ሀሳባችሁን ማስተላለፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሰባተኛውና ወደ መጨረሻ እናልፋለን። እዚህ ጋር ምን ይላል? መልካሙን መልካሙን ነገን ነገን ይላል። በጣም አሪፍ ለማየት ለማየት መከረኛውን አያችሁት? ረዘም ይላል። እቺ ትንሽ ትፈትናችኋለች ማለት ነው። ለማንበብ ምን ትላለች? መከረኛውን መከረኛውን ዛሬ ዛሬ በጣም አሪፍ እንለፍ እንለፍ እስኪ አንድ ላይ አብረን እናንብብ። በጣም ጥሩ መልካሙን ነገን ለማየት መከረኛውን ዛሬ እንለፍ። አያችሁት ለምሳሌ ዛሬ ምናልባት በተለያየ መከራ ውስጥ ወይም በተለያየ ችግር ውስጥ ልንሆን እንችላለን። ያንን ችግር ግን ሰርቫይቭ አድርገን ወይም አሸንፈን ካለፍን መልካሙን ነገን እናያለን ማለት ነው። ስለዚህ መልካሙ ነገ የሚመጣው መከረኛውን ዛሬን ካለፍን ነው። ስለዚህ መከረኛው ዛሬ ላይ ደግሞ ከወደቅን መልካሙን ነገ ማየት አንችልም ማለት ነው። ስለዚህ በየትኛውም ሁኔታ ውስጥ ብንሆን እንኳን ነገን ተስፋ እያደረግን የዛሬውን መከራን ማለፍ እንደምንችል የሚያሳይ እጅግ አስደናቂ የሆነ አባባል ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። ሳጠቃልላችሁ ምንድን ነው ያየነው ካላችሁ ያየነው ዛሬ የተለያዩ አባባሎችና የተለያዩ አረፍተ ነገሮችን በማንበብ የማንበብና የመጻፍን ችሎታችንን በቀላሉ ማሳደግ እንደምንችልና የተለያዩ ደግሞ አባባሎችን በማወቅ በንግግራችን ላይ መጠቀም እንደምንችልና የንግግር ችሎታችንን ማሳደግ እንዲሁም እንደምንችል በሰፊው አይተናል ማለት ነው። ውድ ቤተሰቦቼ ይህንን ይመስላል የዛሬው ቪዲዮዋችን። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁ ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም እንደዚህ አይነት እጅግ አስደናቂ የሆነ ቪዲዮ በቀጥታ ወደ እናንተ የሚደርስ ይሆናል። ይህንን ቻናል በመከታተል ደግሞ እጅግ በጣም ብዙ ተማሪዎች ስለተለወጡና ማንበብና መጽሐፍን ስለቻሉ እናንተም ለመጀመሪያ ጊዜ ቪዲዮ የምትመለከቱት ሳብስክራይብ በማድረግ ቤተሰብ እንድትሆኑ እና ራሳችሁን እንድታሻሽሉ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ፣ በቡቱም እና በመሳሰሉት አፕሊኬሽኖች ቀጥታ ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ ታዲያ እናንተም በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ወይም ያመለጣችሁት በሙሉ እየመጣችሁ እየተመዘገባችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ስትፈልጉ ከእነርሱ ጋር በግል ስትፈልጉ ደግሞ ለብቻችሁ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። መምህር ብሩክ ነበርኩኝ። ቸር ሰንብቱ።